እንደዛ ሳይሆን በሁለታችሁ መካከል ሶስተኛ ሰይጣን ሶስተኛ እንትን ገብቷል። ለዛ ነው ዞሮ ዞሮ ነገሮች ጊዜ ወደ ጊዜ ወደ መፍትሄ የሚሄዱበት መንገድ አሁንም ኢንሻላህ እንፈጥራለን። በተጨማሪ ትንሽ ቅሪያ ላይ ነገር ባለፈው ብሩክን ያወራሁት ቀን አንቺን ላገኘሽ ሞክሬ ነበር፣ የዛን ጊዜ አልቻልኩም ነበር። ስለዚህ ብቻሽን ማራ ብሩኬን ሳየው በጣም በጣም በጣም በጣም ደም ይፈላል። በውስጤ እኮ በጣም እንደምወደው እንደማፈቅረው አውቃለሁ፣ ግን እነሱን ሳየው በቃ ያደረገ ነገር ያ ፕራንክ ያስታውሰኛል። እንደዛ ከሚፍታ እንኳን ተአስማምቶን እንድታረቅ ውስጤን አሳምኘው ብሩኬ ጋር ስደርስ በቃ እልህ አለብኝ። ለዛ ነው ትናንትም እንደዛ አስቀይሚው እንደዛ ተነጋግረን የተለያየ ነው ብላ በሚፍታ ቤት መታለች ማለት ነው። ዛሬ ስሜንም እንድታነሳ አልፈልግም፣ በየቦታው አየርኬን ስም ሜንሽን እንድታረግ አልፈልግም ብላች። ይመችክ። እኔ የሚራሴን ህይወት ጀምራለሁ። አንተ የሚራስ ግን ህይወት ጀምር። አይመለከተኝም ስለ አንተ ፍቅረኛ ስላመጣከው ነገር ሁሉ ብላ ዛሬ በደንብ እርግት ብላ ስታወራ ነበረ ማለት ነው። እና ሚፍታን በዛው የአጋጣሚ ይቅርታ ብለዋለች። ሰላም ሰላም፣ ቤተሰብ እንዴት ዋላችሁ? ሰላም ዋላችሁ ወይ? እኔ ያለ ሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ከብሬ ስፋ ለመድኃኒዓለም እኔ የምላችሁ ሀይሚ ዛሬ መልዕክት አስተላልፋለች ለብሩኬ ማለት ነው። ያው ኦልሬዲ ትናንት ሚፍታ ሊያስታርቃቸው ብሎ ነበር ማለት ነው። ሲያስታርቃቸው ግን በመጀመሪያ ከካሜራ በስተጀርባ ተስማምተው እንደነበረ ነው ሚፍታም ሲያወራ የነበረው ማለት ነው። ያስታወቀባቸዋል ማለት ነው። በጣም ሳቅሳቅ እያሉ ነበረ ብሩኬ፣ ምናምን ከካሜራ በስተጀርባ ሚፍታ አስማምቷቸው እሺ ምናምን ብለው ከዛ በኋላ ነው ካሜራ ላይ ሲመጡ። ኦልሬዲ ያው ለወደንሳቸው መናገር ስላለባቸው ነው መታረቃችን እንዳለባቸው ማለት ነው ሲቀጥል ሲቀጥል ከዛ በኋላ እኔ የገረመኝ ሀይሚ ያው ስትመጣ ከዛ በኋላ ተናደደች። የተናደድኩበትን ምክንያት ብላለች፣ እኔ ሳየው እናደዳለሁ፣ በቃ በጣም እናደዳለሁ፣ እልህ አለብኝ። እል ማሳሁን በጣም እንዋደዳለን፣ በጣም የምንዋደዱ ሰዎች ሰዎችን የምንፋቀር ሰዎች፣ ግን እሷ አጠገቤ ሲመጣ አንግባባም። ይሄ ነገር ደግሞ እኔና ሷ አንድ ላይ አያስኬደንም፣ ለዛም ነው ብላ ተናግራች። ሲቀጥል ደግሞ ያው ትናንት ከዚህ እንትን ብሎ ባለፈው ስጦታውን አምጥታ እንካ ዕቃዎችን ሰብስ ምናምን ብላ ነበረና ትናንት ያው ለፊት ብሩክስ እንደሰጣት ብሩክ ተናግሯል። ለፊት ስጥቼልሽ አለው ከፍሴ ተከበይ ዕቃውን ምናምን ብሏት ነበረ እና ዕቃው እንደደረሳትም ተናግራች። ሲቀጥል በመሀል ላይ ሁላችሁ አያሹ ለሚያልፍ ቀን የማያልፍ ቃል አትናገሩ ማለት ይሄ ነው። በመሀል ላይ አንዳንድ ጊዜ ሳናስበው የምናወጣቸው ቃላቶች ዋጋ አሉ ማለት ነው። አይሚሊያውን ቀስ ብላ ስታስባችሁ ምን ስትላቸው ነገሮች ወይ ወዳለ ያለን ነገር እየከረሩ መጣ። ሀይሚ አሁን ምን አላት በቀን ተብሩክ ይህን ሲቸክ ሸጠሹ ኗ ሞባይሉ ምናምን ሽጩና ተጠቀሚ ምናምን ሲላት ምን ያህል ቢገምተኝ ነው እንደዚህ ሲያለው እኔ ምን ያህል ብቸገር ነው ስልክስ የምሸጠው ምናምን ብላ ይሄን እንኳን ኮምፕሌን አድርግታ ነበረ ማለት ነውና፣ አያችኋል አሁን ለመታረቁ እንኳን ቢፈልጉ የማይታረቅበት ሁኔታ ውስጥ ገቡ ማለት ነው። ለምን ሀይሚ በቃ እየቻለ ትናንት አሁን ሚፍታ ለብቻቸው አናግሯቸው፣ አሱ ደግሞ ሀይሚ ናት ለብቻቸው አናግሯቸው ምናምን ሀይሜ በቃ ሳያለች እዛ ትዝ አለኝ ከሶፊ ጋር የመጀመሪያ ጊዜ ፕራንክ አድርገውት ሲያወሩኝ የነበረው ያደረጉኝ በቃ ያ ነገር ነው፣ ፊት ሌ ብልጭ አለብኝ። ያን ነገር ደግሞ እያሰብኩ እንዴት ተመልካች ፊት መጥቼ ይቅርታ የምለው? ምን አቅም ኖረዊ ነው ያለችው ማለት ነው። እውነቷን ነው ልክ ናት አልፈርድባትም። ለምን አሁን እሷ በቃ አይምሮ ውስጥ የተፈጠረው ከካሜራ ጀርባ ምን ተፈጥሯል፣ እንዴት ልመነው ነው ውስጤን፣ እንዴት ላሳምነው የሚለው ነገር ነው የተፈጠረባት ማለት ሲቀጥል። ሌላ ምን ልላችሁ ነበረ፣ ያው ትናግራለች፣ እኔ ስሜን አታንሳ ባለህበት ይመችህ። ያንተን ደስታ ነው የምፈልገው። ችግር ካለ ደውለህ መነጋገር እንችላለን፣ ግን ሌላ ቦታ እየሄድክ ስሜን አታንሳ። በቃ ሜንሽን እንድታደረግ አልፈልግም። እኔ ምንም የበደልኩህ ነገር የለም፣ ያስቀየምኩህ ነገር የለም። በቃ በሰላማዊ መንገድ ነው የተለያየ ነው። አንተ ነ መጀመሪያ የጀመርከው። በቃ የጀመርከውን ነገር ደግሞ አሳያለሁ። ዳኒ ደግሞ ኦልሬዲ ያው የሰኔ አስራ ስድስት ልደቷ ደርሷዋል። ሰኔ 16 ልደቷ እንደ ደረሰ ታውቃላችሁ። ግን ሰኔ 16 እየደረሰ ብሩክ ዛሬ ከሴት ጋር የለጠፈው ወጡ በጣም ደስ አይልም ማለት ነው። ብሩክ አንዳንድ ጊዜ የሆነ እንደ ሕጻን ነው የሚያደርገው ነገረ ስራ ሁሉ በቃ የሆነ ሀይሚ፣ እንኳን ሰርፕራይዝ እየተደረገች ነው በማታውቁ ቦታ ነው እየሄደች እንኳን ስትጋበዝ የነበሩ የሁለት ምትሹንም ኬ በራሱ ሰበብ አድርግቶ ነይ የኔን ፕሮግራም እና ክብር ሲላት የእሷም እንደተከበረ አንድ ላይ አድርግታ ታወቀ። ግን ብሩክ በግልባጩ ሌላ ነገር ነው ያሰበው ማለት ነው ሲቀጥል ሀይሚ በጣም የተለያየ ቦይስ እንደሚደርሳት ምናምን ተናግራለች። ዳኒ ልደትሽ ሊያከብርልሽ ነው ምናምን ተብላ ማለት ነው። እኔ ምንም ማቆ ነገር የለም። እናንተ ጠንቋይ ተቀልባላችሁ ወይ? የሚነግራችሁ? ለምን ልዩንስ ያሌለ ነገር ትፈጥሩበታላችሁ? ሞራል ትሰጡታላችሁ፣ እንዲያከብር እኔም ማቆ ነገር የለም። ያው ሰርፕራይዙ ከተከበረ በኋላ ዳኒ እና ሀይሚም ተገናኝቶ ያቆም ምንም አይነት ቪዲዮ ሰርተው ማያውቀው። ያው ኦልሬዲ የዛ ጊዜ አይታችኋል፣ ምን ነገር እንደተፈጠረ በምን አይነት መንገድ እንደተለያዩ ሁላችንም የምናውቀው ነገር ነው። ሲቀጥል ሀይሚ እኔ ብላለች ምንም አይመስለኝም ማንም ሰው እንደፈለገ ቢናገረኝ ስለራሴ ራሴ ነኝ የማውቀው ብላለች። ነገር ግን አሁን ላይ ዋና ኢምፖርታንቱ ሚፍታንን በዛ አጋጣሚ ትናንት እንደዛ ስለተፈጠረው ነገር ይቅርታም ጠይቋለች ማለት ነው። ለምን ተስማምተው ምን ብለው ትናንት፣ አሁን እሱን በጣም የተሸማቀ እንዲ እናንተ ከካሜራ ጀርባ ተስማምታችሁ ካሜራ ላይ ስትመጡ ነው እንዲ ማትስማሙት፣ ምንድነው ችግር ያለባችሁ ለምንድነው የማትስማሙት ለምንድነው እንትን የማትሉት ችግራችሁን ለምንድነው የማትፈቱት፣ ምናምን ብሎ ሚፍታ ራሱ የሌለ ነገር ሲናገር ነበረ ማለት ነው። ግን ይሄ ነገር ሆነ። አንዳንድ ጊዜ እልህኝነት ነው፣ ላለመሸነፍ ነው እና ሁለቱም ጋር እልህ ላይ ታይባቸዋል። የልጅነት ባህሪ ያለባቸው አንዳንድ ጊዜ በጣም ከባድ ነው። ወይ ብሩክ መተው አለበት ወይ ሀይሚ መተው አለባቸው። ፍቅራቸው ማዳን ሲፈልጉ ማለት ግን እንዳይሆኑ ያው ተስፋ ያለው ዛሬም ርክት ብላለ ስታሆኑ